የተጀመሩ የልማት ተግባራት ተጠናክረው እንዲቀጥሉ ህብረተሰቡ የሰላሙ ባለቤት ሊሆን እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ ና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ሙሐመድ አሳሰቡ የአማራ ክልል ና የሰሜን ሸዋ ዞን ከፍተኛ አመራሮች ና የሀገር መከላከያ ሰራዊት አመራሮች በሰሜን ሸዋ ዞን ሞረት ና ጅሩ ወረዳ አስተዳደር ከጅሁር ከተማና አካባቢው ነዋሪዎች ጋር ስለ ሰላምና ልማት ውይይት አድርገዋል ተጨማሪውን ከኢብራሂም ሙሐመድ እንከታተል የአማራ ክልል መንግስት የህብረተሰቡን የሰላም ፍላጎት እስከ ታችኛው መዋቅር ቀበሌ ድረስ ለማድረስ በያዘው እቅድ መሰረት ህዝባዊ ውይይቶች በተለያዩ አካባቢዎች እየተካሄዱ ነው። የዚሁ አካል የሆነ የክልሉና የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች እና የሀገር መከላከያ ሰራዊት አመራሮች በሰሜን ሸዋ ዞን ሞረትና ጅሩ ወረዳ ከጅሁር ከተማና አካባቢው ነዋሪዎች ጋር ስለ ሰላምና ልማት ውይይት አድርገዋል። ሞረትና ጅሩ ወረዳ ከአንድ አመት በላይ ሰላሟን አጥታ የነበሯትን ልማቶች ተነጥ የስቃይ ጊዜያትን ማሳለፏን ነዋሪዎች ገልጸዋል። አሁን በተገኘው ሰላም በሶስት ወራት ህብረተሰቡ ከመንግስት ጋር በመተባበር የተለያዩ ተቋማትን ገንብቶ አስመርቋል። በአካባቢው ዘላቂ ሰላም ሰፍኖ የተጀመሩ ልማቶች ሊጠናከሩ ይገባል ብለዋል ነዋሪዎቹ። እውነት ከተነጋገር እድሜ ለኮሎኔል ሰለሞን ሰላም አስከብረልን፣ ሶስት ወራችን ህዝብ ሰላም ቁጭ ብሎ ጤና ሆኖ ይኖራል። አለበለም ችግር ወጣን እንገባለን። ምናልባት በዚህ ከቀጠለ ይሄ ህብረታችን ፎቅ እንዴላም ዩኒቨርሲቲ ኮሌጅ እንገነባለን፣ እና ይህ ህብረተሰብ ይሄን ትብብሩን እንዳያጓድል ነው አደራምለው። ቢያንስ አንድ ሁለት እንኳን የዱቄት ፋብሪካ ተመስርቶ፣ ቢያንስ ዳቦ እዚሁ እየተጋገረ የሚሸጥበት መንገድ የሚመኪያች ምንድን ነው። በጣም የሚያሳዝን፣ በጣም የሚያሳዝን ኑሮ አቃጥሎናል። ገድሎናል። እኔ አሁን እንዲሁ ታውኛላችሁ እንጂ ውስጤን እኔና እግዚአብሔር ነን የምናውቀው። እስከ ዛሬ በፊት ሰላም በነበረበት ጊዜ ዱቄትም ትንሽ ትመጣ ነበር፣ ሱካር ትንሽ ትመጣ ነበር። አሁን እንጂ ጭርሱ ምንም የለም። እኛ ሱካር ይቅር ቢያንስ ዳቦ። ውጭ ወጡትን ልጆቻችን ናቸው ወንድሞቻችን ናቸው። ምክንያት አስወጣቸው። ያ ምክንያታቸውን ከምር ከሆነ መንግስት ከምር ከቅድም እያባታችን እንዳለው ከምር ትንት ካሉ። እነሱ የሚመጡበትን ነገር ሁሉም የራሱን አስተዋጽኦ ያደርጋል እናደርጋለን። የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ የተመረቁ ተቋማት የአካባቢው ኅብረተሰብ ሰላምን አጥብቆ እንደሚሻ ያሳያሉ ብለዋል። ይህ ወንበዴ ቡድን አያዋጣም ብለን ቁረጥ፣ ሰላሳ ወረዳ ከመንዝላሉ ውጭ አስተማማኝ በሆነ ደረጃ የመንግስት መዋቅር እንዲደራጅና እንድንመራ እድል ስለፈጠረልን ጅሁር ያለውን ጨምሮ አጠቃላይ በዞናችን የሀገር መከላከያ ሰራዊት ለከፈለው ዋጋ ክብር እንዲሰጡልኝ ይጠይቃቸዋል። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ አካባቢው ከክልሉ አልፎ ለሀገር ኢኮኖሚ ግንባታ ፋይዳ ያላቸው ጸጋዎች ባለቤት ነው። ይህን ሀብት ለማልማትና የህዝቡን የኢንዱስትሪና መሰረተ ልማት ጥያቄዎች እንዲመለሱ ህዝቡ ያገኘውን ሰላም በባለቤትነት ሊያጠናክረው ይገባል ብለዋል። ጅሁር፣ ሰሜን ሸዋ አማራ ክልል ሰላም ልማት የልጆቹን ተስፋ ሊያለመልም ከተፈለገ ተስማምታችሁ ይበቃል፣ የሰላም መንገድ የልማት መንገድ ከመንግስት ጋር ነው የሚል አንድ አቋም መያዝ ያስፈልጋል። ሁለተኛው ተሽሎክልኮም ይምጣ፣ በግላጭም ይምጣ ለዘራፊው ኃይል አትጠቅመንም ብሎ ህዝብ በአቋም መንገር አለበት። አካባቢያችን ሰላም ማድረግ ይጠበቅብናል። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድ ዛሬም መንግስት ለሰላም እጁን እንደዘረጋ ነው፣ የተገኘውን ሰላም ህብረተሰቡ ባለቤት ሆኖ ሊያጸናው ይገባል ሲሉ አሳስበዋል። ሰላም የሚመጣው በጋራ ነው። እኛ ይሄን እናረጋለን፣ እናንተ ይሄን እናርጉልን ብላችሁ መናገር ሲጀምሩ የተመልሱ አሉ። በብዙ ወንጀል የሚታወቁ ተመልሰው እኮ ገብተው በሰላም አማራጭ ሆደ ሰፊ ሆኖ መንግስት እኮ እየተቀበለ ከሆደ ሰፊነት በላይ እንዴት? ራሱ ራሱ ይፈርዳል፣ ራሱ ያጠፋል፣ እንዴት ይባላል? ለዛውም በአሁን ጊዜ እና አሁንም ይሄ ሆደ ሰፊነት መንግስት ሆደ ሰፊ ሆኖ ብዙ አካላትን ግቡ እያለ ነው። ደግሞ እርግጠኛ ሆኜ የምነግራችሁ ይሄን ክልል ካለበት ወቅታዊ የሰላም ችግር አውጥተን ነገ ሌላ ችግር እንዳይከሰት ምቹ መደላልን እንፈጥራለን። የልማት ጥያቄዎቹ እንዲመለስ እናደርጋለን። ለዛ ነው እየሰራን ያለው። ይሄ ግን የእናንተን ድጋፍ ደግሞ ያስፈልጋል። በአካባቢው ያለውን የልማት ስራዎች አጠናክሮ ለማስቀጠል ህብረተሰቡ የሰላሙ ባለቤት እንደሚሆን ቃል በመግባት ህዝባዊ ውይይቱ ተጠናቋል።